አረ ጉድ ጉድ! ማንም ከሰማ አይለቅሽም። በጣም ነው የሚገርመው። እና አንተ ተደብቄ ትሰራለች ማለት ነው። ይህ ግልጽ እኮ ነው። በቃ ጉድ ነው፣ ጉድ ነው፣ ጉድ ነው። ዛንድሮ የመንግስት አለ ያለች ማማ ዝናሽ። ሰላም ውድ ተመልካቾቼ፣ እንዴት ናችሁ? ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። አንድሮም ማናይ ነገር የለም፣ እድሜ ብቻ አይኖርን እንጂ እዚህ ሚዲያ ላይ ማናይ ነገር የለም። መጡ ይህ ፕራንክ አይደለም እሺ፣ ፕራንክ አይደለም ሲጀመር። በስመ አብ አንተ ሰውዬ ክብር አይኖርም እንዴ ለኡዴት አራት መቶ ሺህ ሰው ታሻክመ ወደ አምስት መቶ ሺህ እየተጓዝክ ማለት ነው። ለህዝብ ክብር የሌለ አንተ ነው። አዩት ለምን ይህ ሁሉ ህዝብ አንተን እኮ የሚከታተለው ለክብር ነው። ለህዝብ ክብር አይኖርህም? አንተ ባለ ትዳር አልተፋጣም ገና የፍርድ ቤት ችሎት ምናምን አላለቅም። ለምን ትቾክላለኝ ደግሞ? ለእሷ የእሷን ፎቶ ለምን ትለጥፋላችሁ? እሷን ፎቶ ካልለጠፋችሁ ማንም መጥቶ የእናንተን ቪዲዮ አያይማ አያይማ። ደግሞ ማስመሰል ትችልበታል ሄዳችሁ አብሮ አደራችሁ ምን አረጋችሁ? እኛ ምን ቸገረንና ይሄን ይዛችሁ ወደ እኛ የምትመጡ? እንደ ደነገጠ ሰው እንደ ምን የሆነ ሰው ደግሞ ይታያል እኮ ካሜራ በደንብ ሲቀርጽ ማለት ነው። ጭረት የለውም እንዴ? ድብቅ ከሆነ የሆነ እንትና የለውም የሆነ ዳመና ነገር አይኖርም፣ ጭረት አይኖርም። በድብቅ የተቀረጸ ካሜራ እኮ የሆነ ዳመና ነገር ይኖራል። ግን ዳይሬክት ማጠጥቼ ነበረ፣ እንደ ራሱን አቅም ጠጥቼ ነበረ ቀጥ አብሮ ካደርክ ደግሞ ያው እነሱ እኛ ኮ አብረን ካደራችሁ አብሬን የሚደሩ እናንተ መጀመሪያም ማለት ነው። ምንም ያስቀራችሁ ነገር የለም። አንድ ነገር ያቀራው ነገር ቢኖር ይሄ ነው። ይሄንም አምጥታችሁ አልበል ከላስ ይሄንንም አምጥታችሁ አሳያችሁ። አንድ ባለ ትዳር ላይ ማለት ነው ሌላ ሴት መታ ከሚስቱ እርጉሶና ነው እየተለጠፈ እየተጠላጠፈ እየተሳማማ እየተሳሳማችሁ መጣችሁን? ዝማል አሁን ደግሞ ይሄ ነው የቀራ፣ ይሄንም አሳያችሁን? አብሮ መኖር ትችላላችሁ። ይህን ለምን ታሳያችሁ? አብሮ እዛ አብሮ አትኖሩም እንዴ? ይሄ ምንድን ነው የምንማረው ከዚህ? አሁን ብዙ ልጆች ዩቱብ የሚያዩ አለ። እናንተ ቪዲዮ ሲያዩ ምን ምን ከናንተ ይማራሉ? ምን ከእናንተ ይማራሉ? በጣም ባለጌ ሴት ነች እቺ ልጅ ማለት ነው። በጣም ነው የምታስጠላኝ። መልክ ብቻ ማለት ነው። ቀልብ የሌላት ሴት ስትባል እቺ ነች። መልክ ብቻ። ለምን ለራስሽ ክብር አይኖርም? ሴት ልጅ አይደለሽም እንዴ? ሴት ልጅ አይደለሽም? ከካሜራ ጀርባ ምን እንዳረግሽ አብሮን ማደርሽ አላደርሽኛ ኬት እናቅሻለን። ስለዚህ ትንሽ ትንሽ እንደዚህ አይነት ነገር ለዛውም ባለትዳር ነው እንደ ለምንድን ነው እኔ ማየት አልፈ እራሱ አልፈልግም። ለምንድን ነው የሩቷን ፎቶ የምትለጥፉ? በቃ የሷን ፎቶ ካልለጠፋችሁ የእናንተ ቪዲዮ አይታይም። ህዝብ ተገልብጦ ምን ተፈጠረ ብሎ ምን አገባት እሷ እሷ ኮትታ ሄደች። በቃ ሰለቸኝ ብላ ሄዳለቻ። የአንተ ስራ ስለምታውቅ ነው ማለት ነው። ለዚህ አንቲ ራስ እንደዚህ ጠጥቼ ነበረ ራስ እንዴት መጣሽ ለእኛ አብርሃም አድራችሁ ይሆናል። እኛም ምን እናቃለን? ከዛ ለዚህ እንደዚህ እያሉ እንደዚህ እያሉ ፕራንክ እንሰራለን። ፕራንክም አይመስለኝም ግን፣ ሴት ልጅ ነሽ፣ ለራስሽ ክብር ኖሩሽ። ለጌ እግዚአብሔር ይሄ ሰውዬ ነገ አንችንም አያገባም፣ በፍጹም አገባም። እና ያለን ካልሞትን ማለት ነው እዚህ ቪዲያ ላይ አንጠፋም። እሱ ከሚዲያ ካልጠፋ እኛም አለን። እና ያለን ይሄ ሰውዬ አንችንም፣ አያገባሽ፣ አያገባም እንደዚህ ሌውሩታ እንዳደረገን አንቺን በአስር እጅ እንደዚህ አድርጎ ይሄዳል እንጂ አንቺንም አያገባም። ክብር ይኖርሽ ለራስ ነገ የሚያገባሽ ወንድ ምንድን ነው የምትይ በጣም ነው የሚያስጠላ። ሰብስክራይብ እያረጋችሁ አበረታት።